ሰላም ሰላም ቤተሰቦች እንዴት ናችሁ? እናልና አልሐምዱሊላህ። ዛሬ ዘንላችሁ የመጣ ነው የሚገርም ፍሪጅ፣ አግዳሚ ፍሪጅ ነው። የሚገርም የሚገርም ፍሪጅ ማለት ነው። እና እንደምታዩት የሚገርም ፍሪጅ ነው። ማግዛት ለፈለጋችሁ አለን። ኮቻ ማዘዝም ከፈለጋችሁ ያላችሁበት ድረስ እናደርሳለን። እና ኮቻ ቦርከና አሮጌው መናኸሪያ ፊት ለፊት ዘቢብ ኤሌክትሮኒክ ብላችሁ መምጣት ትችላላችሁ። ስልካችንን ባዩ ላይ ያስቀምጠንላችኋል። መደወል ትችላላችሁ። ቪዲዮን ስትጀምሩት ሰብስክራይብ እያደረጋችሁ ጀምሩት። አዳዲስ ነገር እንዲደርሳችሁ እንዋል። መልካም